ግማሽ ሰው መጥቶለት ግማሹ ሰው ያልሰማ እና ደሞ አንዳንድ ሰው ደግሞ ሪጀክትም ተደርጓል። ሪጀክት? አትቀልድ። እውነት የማንተ ተደረገ አለ። ብራዘር ጨምሮ እና አቤል እንዲሁም አሉ የውታጀራ ልጆች፣ አንድ አራት አምስት ሰዎች ማታ ነው የሚሰሙት። እና አቤልም ጨምራ አይደል? አዎ፣ አቤልም ማታ ነው የሚሰማው። አቤል ግን የእነሱ ይምጣ ገና ማታ ነው የምናውቀው። የኛ ግን ታውቋል። የእኔ የጥጌ የሩታ የማርቆስ ጓደኛ የመጣለን እና ያንተ ደግሞ ሪጀስት አድርገውታል። በምን እንደሆነ ባላውቅም ማለት ነው አውቀ ነው እባክህ። ማርያምን ማርያምን አልኩ አይደለም ማርያምን ብዬ አሏሽም አይደለም ማርያምን በቃ ሪጀክት ተደርጓል። ማርያምን ብዬ ማን ማና የተጋያለ ሰላም ፋሚሊዎች፣ እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬም ወደ እናንተ ተመልሰንላችሁ መተናል። ተመልሰን ስንመጣ እንግዲህ ጥሩ ዜና መጥፎም ዜና ነው ይዘንላችሁ የመጣ ነው። ጥሩ ዜናው ለአንዳንዶቻችን ለሁላችንም ባይሆንም ለአንዳንዶቻችን ትኬትም ቪዛም ሁሉ ነገር ተስተካክሎልን ነገ ልንመጣ ነው ማለት ነው። ግን ትንሽ አሳዛኝ ዜና ደግሞ የሁላችንም መቶ ቪዛ ነገር ልናገር ተናገር እሺ እንዴት ናችሁ ቤተሰቦች? ይቅርታ ሰላም ሳል ምንድነው፣ የሁላችንም ቪዛ መጥቶ፣ ነገር ግን የአንዳችን ቪዛ አልመጣም። በዚህ ደግሞ ሁላችንም በጣም ደብሮናል፣ ምንም ማድረግ አንችልም። ይሄ ነገር ደግሞ ማሳወቅ አለብን ለእናንተም፣ ምክንያቱም እኛ እዛ ከሄድን በኋላ ለምን ቀረ ለምን አልመጣም ምናምን የሚሉ ነገሮችን ምክንያት ለእናንተ መልስ እንዲሆናችሁ ነው እና በጣም አዝነናል። የኢሳቅ ያቆብ ቪዛ አልመጣም ማለት ነው። የልጃቻችን ግን የሁላችንም ቪዛ መጥተዋል። ሪጀስት ተደርጎ ነው እንግዲህ ድጋሚ መቁረ እንትን ማለት ይችላል ግን ደግሞ ቀን ያስጠብቀዋል እና አንድ ጊዜ ደግሞ ሪጅስት ከተደረጋችሁ ድጋሚ እንትን ለማለት ትንሽ አዛ ነው እና ነቀ ነው ነገ ልንመጣ ተገደናል። ይህንን ሁሉ ነገር ይሳቅ አያቅም። እኛ ነበረን ቪዛውንም ቲኬቱንም ስንጨራርስ የነበረው እና በቃ ያለውን ነገር ግዴታ መናገር አለ። በጥዋት ነው የሰማ ነው፣ ግን ቀን ሙሉ በቃ አዩ። አሁን 10 ሰዓት 11 ሰዓት ሆኗል፣ እና ቀን ሙሉ አሰብንበት፣ አወጣን፣ አወረድን እንዴት ብለን እንደምንነግረው ፈርተን ማለት ነውና፣ በቃ እኔና ጥጌ ንገረው ተባብለን ዳኒን ያነገረው ሜመሪ ይደብረዋል፣ ምናምን ነገር አለ። እኔና ጥጌ ግን በቃ ግዴታ መንገር ስላለብን ንገረ ተባባለን ማለት ነውና፣ ምናልባት ትንሽ ይደብራል። ብዙ ነገር ፕላን አድርጎ ነበረ ዱባይ መጥቶ ከኛ ጋር ከመዝናናቱ ምን ከማለቱ ባሻገር ብዙ የራሱ ያቀዳቸው ቅሮች ነበሩ፣ ግን ደግሞ ምንም ማድረግ አልተቻለም። እንግዲህ በግዴታ አንቀል ምናምን እነሱን ካልወሰዳችሁት ማለት ስለማንችል ሪጀስት ተደርጓል። አሁን ላይ ደግሞ ብዙ ሰው ሪጀስት እየተደረገ ነው። እኛም እንደ እድል እግዚአብሔር ብሎ ነው ቪዛው ይመጣልን የነበረው ማለት ነው እና ለነገ ትኬት ተቆርጦ ነገ ልንመጣ ነው ማለት ነው እና ፋሚሊዎቻችን ይህንን ስል ሶሪ ማለት ፈልጋለሁኝ አብዛኞቻችሁ እንዲመጣ ፈልጋችሁ ነበረ። እዛም መተን ደግሞ እንዳለችው ይሳቅ የተደ ምን ሆኖ ነው ምናምን የሚሉት ነገር ውስጥ ጥላችሁ ስመጣችሁ የሚለው ነገር አብዛኞቻችሁ ጋር ጥያቄ እንዳይፈጥርባችሁ ስለፈለግን ነው እንጂ የሁላችንም ቪዛ መጥቷል፣ የማርቆስ መጥቷል፣ የእኔ የሩታ፣ የሁላችንም መጥቷል ማለት ይቻላል። በቃ በቃ የቀረው ይሳቅ ነው። ይሳቅም ደግሞ ምንም ልናደርግለት አልቻልንም እንግዲህ አላቅም ምን እንደምላችሁ፣ ምንም እንደምናገር አላቅም። የብራዘር የኤፍሬም ደግሞ ማታ ነው ምን ሰማው የእሱም እንግዲህ እንደዚህ ከኛ እኩል አልደረሰም። የእሱም ያልመጣበትን ምክንያት አላወኩኝም ልክ እንደይሳቅም ሪጅስተር ተደርጎ ሊሆን ይችላል። ኤፍሬም ብራዘር ግን ምንም ማለት ላይ አልቻልኩም። ፋሚሊዎቻችን አብዛኛዎቹ ሁሉም ቪዛ እየጠበቀ ነው ያለው አብዛኛው ሰው መቶለት አብዛኛው ሰው ደግሞ ማታ የሚያውቃለ። ይሳግን ማታ ለማወቅ ሳይሆን ሪጅስተር አድርጓል ኦልሬዲ። እና ያ ያ ነገር ትንሽ ያሳዝናል፣ ያስደብራል። ብቻ እኔ ራሴ ለመንገር ትንሽ ፈራሁኝ። ለምን ቀን ሙሉ በቃ ምን እናደርግ እዛ ምን አይነት ምግብ ይዘን እንሂድ፣ ምናምን እየደወለ አስሬ እንዴት ሆነልን፣ ተስተካከለ ወይ፣ እዛ ሄደንስ እንዴት ነው ፕሮግራሙ፣ ሰርጉ እንዴት ነው የምናደርገው ምናምን። በዛ ላይ ደሞ እሱ ዲጄ ነው እና እዛ ፕሮግራሙ ላይ፣ መርከቡ ላይ የዲጄውን ፕሮግራም ይዛለው እያለ ስለነበረ በቃ ምን ልበላችሁ፣ በጣም ፈልጎት ነበረ መሄዱን ማለት ነውና። አሁን እኛ ደውለን ጠርተነዋል። ግን ደውለን ስንጠራው እሱ የመሰለው ኖርማል ቪዲዮ ዝም ብለን ልንሰራ ነው የመሰለውና ስንነግረው ነገሮ ምን አይነት ስሜት እንደሚሰማው ሲገባኝ ትንሽ ይደብራል ያስከፋል ብቻ እኔ እንጃ የምጨምሪ ነገር ካለ በእኔ ከኔ ከዚህ በላይ ማውራትም አልችልም። መጥቶም ደግሞ እንደዚህም ላላውራው ይችላለሁ ነው። አይ ሞክር። እንደዛ እንኳን አይሆንም፣ ምክንያቱም ጓደኛችን ነው። ከዛም በላይ ደግሞ ፕሮግራሙ ላይ መሳተፍ በጣም ፈልጓል። ታውቃላችሁ፣ ብዙ ነገሮች አሳልፈናል፣ ብዙ ነገሮች አልፈዋል እና ማለት እሱ ብቻ መቅረቱ ለእኛም ትልቅ ስሜት ቢኖረውም ለሱ ደግሞ ይበልጣል፣ እሱ ጋር ያለው ስሜት ደግሞ ይበልጣል። እሱ ብቻም ላይሆን ይችላል። ያው ማታም አንዳንድ ሰዎች ይሰማሉ። እሱ ሰው ነው፣ አሁን የተሳካለት ማለት ነው። ከተሳካላቸው ሰዎች መካከል እኔ፣ ሩታ፣ ማርቆስ፣ ጽጌ፣ ዳኒ፣ ሜሪ የተሳካላቸው ሰዎች ናቸው ሌላ ደግሞ ብዙ ቪዛ የተመቱ ሰዎች አሉ የእነሱ ደግሞ አንድ ስድስት ሰባት የሚሆኑ ሰዎቹ ደግሞ እንግዲህ ማታ ነው የሚሰሙት አላቅም ብቻ ምን እንደሚፈጠር ማታም የእነሱንም ውጤት የምንሰማ ይሆናል የፍሬም ብራዘር እየጠበቀ ነው ያለው እና ፋሚሊዎቻችን ምንም ላረግ አልችልም እና ሁሉም ሰው ሄዶ አብሮን ከኛ ጋር ሰርጉ ላይ ቢሳተፍ ፕሮግራሙ ላይ ቢታደም ደስተኛ ነበርን ግን ደግሞ ይሄ ነገር በመሀል እየተፈጠረ ነው እኛም እንዴት እድል ቀንቶን እንደሆነ ባላቅም የኛ አይኔና ይሩታ ተሳክቷል። አስቡት የኔና ይሩታ ፕሮግራም ሆኖ ያንዳችን ድርጅት ቢደረግ በጣም ቻሌንጅ እንጂ ነበር የሚሆነውና ትንሽ ይከብዳል። ምን ለመናገርም እና ፋሚሊዎች ለማንኛውም ይሳቅ ይምጣ ያሉት ነገሮች በግልጽ እንንገረው። ባይነኝ እንደኔ ማለት ነው ጥቂ አይሻልም። እሱማ በግልጽ ነው የምንነግረው። ግን ደግሞ እሱ በጣም ብዙ ፕላን አለ። ሁላችንም ፕላን አድርገን ነበር። ለምሳሌ እዛ ሄደን የምናረጋቸው ነገሮች ፕላን አድርገናል። እሱም እንደኛ ፕላን አድርጎ ከዛ በኋላ እዛ ሲሄድ የሚፈጠሩት ነገሮች ምን ምን አስቦበት ሄዶ ሳይሄድ ሲቀር የሆነ ፊል ያደርጋል እንደ ሰው ማለት ነው። አዎ በጣም ደሞ በጣም ነበረ። እኛ ፕሮግራሙን በደንብ ተዘጋጅተንበታል። እዛም የሚሆነው ነገር ምናምን በደንብ ነው የተዘጋጀንበትና እሱም እንደዛ ተዘጋጅቶበት ስለሆነ በጣም ይከፋዋል ይደብረዋል። እሱ በመቅረቱም እኛም ይደብረናል በጣም ነው የሚከፋን። ብትመጣ ደስ ይለን ነበረ፣ ግን ደግሞ ኔክስት ድጋሚን ሞክርለታለን። ግን ቀን ያስጠብቃል አምስት የስራ ቀን ያስፈልገዋል ነው የተባለ ያለው ቪዛ ለ አይ ድጋሚ ሲሆን ደግሞ ዛ ነው እንደሰማሁት ምኮ ነው ማለት ነው አምስት ቀን ብቻ ሳይሆን ከፍተኛ ነው የሚሆነው። በቃ ለሚል ቻንሱ ማለት ነውና በዛ አጋጣሚ ያው ደብሮናል፣ ብዙ ኖር ደስ ይለናል። ግን ደግሞ ዛሬ ቪዲዮ ኖርማል ቪዲዮ እንደሆነ ብለን ዝም ብለን ጠርተነው ነው የተፈጠረው ነገር እንንገራችሁ። ለናንተም ይሳቅም የቀረበትን ምክንያት እናንተ ማወቅ ስላለባችሁ ይሳቅም ማወቅ ስላለበት ለእናንተ ምንም መደበቅም ስለሌለብን ወይም ደግሞ በሌላ ምክንያት እሱ ቀርቶ እንደሆነ እንዳታስቡ ግዴታዊ ቪዲዮ መስራት ስለነበረብን ነው። ቪዲዮ ሰርተን የእሱን ስሜት የምናውቀው ማለት ነው፣ ወይ ወይስ ሲመጣ አሁን የሚፈጠረው ነገር አብረን እናያለን። እንደሚደብረው የታወቀ ነው፣ ግን በጣም አዝናለሁ። በጣም በጣም ተግባር ነው እንግዲህ ተጣሪ ይርዳን የሚባለው፣ ሌላ ምንም የምንለው ነገር የለም። ይህን አንዳንዴ ሰው ጠርታችሁ ጥሩ ዜና እንደ መንገድ የሚያስደስት ነገር የለም። ተወጠርቶ የሆነ ነገር መጥፎ ነገር መንገር ትንሽ ይከብዳልና ለኔም ከብዶኛ ግን ደግሞ ግዴታ ማወቅ አለበት። አሁን ለምሳሌ ነገ በረራ ስለሆነ አስቡት፣ እሱም ይሄኔ ልብሱን ምኑን ሻንጣ ላይ እያደረገ ሊሆን ይችላል። እና አለመምጣቱን ሲነገረው ትንሽ ሊያዝን ይችላል። ምንም ይሁን ምንም ትንሽ ደቂቃ እንታገሰው። ሲመጣ ግን በድፍረት መናገር ያለብን ነገሮች በሙሉ እንናግረዋለን ማለት ነው። እንናግረዋለን። እንግዲህ መናገር በጣም የሚያስፈራ ነገር ነው ማለት መጥፎ ነገር መናገር። ኤኒዌይስ ስን እንሞክራለን። ይሳቅ በጣም እናዝናለን። በእውነት በጣም ነው የደበረኝ። ምናልባት የቪዲዮ ካየኸው ፈጣሪ ብሎ ደግሞ ሌላ ሀገር አብረን እንደምንሄድ እርግጠኛ ነው። ይህም ባይሳካ ብዙ የምንገናኝባቸው ታይሞች አሉ። ነገ ከነገ ወዲያ ልጅ ይመጣል። እዛ ላይ በደንብ ትታደማለህ። ከዛም ባለፈ ደግሞ ይብታጀራም ሰርግ ስላለ እዛም ላይ ባሪፍ የምትታደም ይሆናል። እና እንዳይከፋክ እንዳይደብርህ ያው እኛ ጓደኞች ሄደን አንተ ባለም ሄደን እንዳይከፋክ። ለመልካምም ሊሆን ይችላል። አንዳንድ ጊዜ የሆኑ ነገሮች ለመልካምም ናቸውና ለመልካም ነው ብለህ ብታስበው ደስ ይለኛል። የምሬን ነው የምላችሁ አንዳንዴ አለመሄድም ለመልካም ነው። እዛ ሄዶ የሆነ ነገርም እንትን ሊለው ይችላል። ስለዚህ የትኛውም ነገር በህይወታችን እግዚአብሔር የሚያደርገው ነገር በሙሉ ለመልካም ነው ብለን እናልፈዋለን ማለት ነው። እንግዲህ ያለው ነገር ይሄ ነው። እስኪ ትንሽ ደቂቃ እንታገሰው፣ እንጠብቀው። ልክ እንደመጣ ያሉትን ነገሮች እንነግረዋለን ማለት ነው። ቢደብረንም ቢከፋንም ግን ደግሞ ግዴታ መንገር አለብን፣ ማስረዳት አለብን። አለም ነገ ተዘጋጅቶ ሻንጣ ይዞ አትሄድም ቢባል ሞር ቅስሙ ይሰበራል። ዛሬ ግን ቢነገረው ችግር የለውም። በአይነኝ እንደኔ ማለት ነው። እና ትንሽ ደቂቃ እንታገሰው፣ አሁን ይመጣል ጠብቁ። ሞትኩኝ። አላር ጸሀዩ ሙነቱን ነው እግዚአብሔር ራሱ ራሴን አሞኛል። ታውቃለህ። ስማ ሲስተር ማለት ነው ያዘጋጀችው እንትን አልተስተካከለም ነበር ገና። መርካቶ ሄድን ነው ስል ብለኝ ምን ምንድን ነው? ቆማችኋል? አረ ልብስ ምንድነው? በጣም ነው የእውነት እየተናደርኩባችሁ። ልብስ አንድ አይነት ስም እናሰፋለን ያላችሁት ልጁን ልጅ ነገር ይሁን የቀራችሁት እኮ አረ ቪዛ እስኪመጣ ይባላል። እንደ ገና የአንድ ሰው ልብስ ራሱ ሁለት ቀን ሶስት ቀን ይፈጃል። እንደ ስንገባ አንድ አይነት ለብሰን ይገባል አልተባባልንም? ደህና ነሽ? ምንድን ነው ለቀብይ? ምንም ቪዲዮ እኮ ጀምረናል፣ ነገር ላይ ቪዲዮ ጀምረናል። ሃይ ቪዲዮ ማለት ጀምራችሁ አይቻሉ። ቤተሰቦቻችን እንዴት ናችሁ? አቋቋሚ ያሳመርኩት እንግዲህ፣ ገና ከአሁኑ ለሚዜነት እዛ ዱባይ እንት ላይ እንዴት ነው? አሪፍ ነው፣ ያምራል። ሚዜ ለካ እንደዚህ አይደለም። ጋርድ ነው እንደዚህ። እስቲ ቆይ፣ እሺ፣ እስቲ እስቲ ሚዜ አነሳስ ምናምን እንትን ነበር እንደ ደግሞ ሽቦ ፀጉሩ ወይ ደሞ አስቡት እንዴ ምናም እንደ ሃርቲክ ማለት ነው። እንደዚህ ከፍ ማለት ነው ግን ማለት ነው ይቆማል፣ ባንድ በኩል ይቆማል፣ በአንድ በኩል ይተኛል። ሞላላ ጭንቅላቴ እዚህ ይታወቃል ማለት ነው እና ቪዲዮ ትሰራላችሁ። አረብ አላህ። ዛሬ ቀን ቪዲዮ ይሰራል። አነሩታስ ዳኒ ነገር ይላል። ከዚህ በላይ ቁም ነገር አለ እንዴ? ይሄ አንተ ብቻ አኳር ለማማር ያለብኛ ሚዜዎቹ ማማር አለብን። አቋቋም ዳንስ መለማመድ አለብን። አንደኛ ሚዜ የሚገባው ጉራግኛ ነው። ሁለተኛ ሚዜ ስልጠኛ፣ ሶስተኛ ሚዜ ኦሮምኛ እና አራተኛ ሚዜ ደግሞ በሴቶቹ ደግሞ ትግረኛ ትግረኛ መታወራኝ ምንድነው

ሰላም ነው ግን ምን ነው በመጀመሪያ ግን አንድ ነገር እንደማይከፋ ቃል ከገባህልኝና እንትን ካልክ ነው የምነግርህ ማለት ነው ምን ቃል እንትን መከፋፋት ነው ነገር ማለት ነው አይደለም ይሳቅ ፈልገናል እኮ እየጠየቅኳችሁ እኮ ነው። እንደ ግራ ምን፣ በመጀመሪያ ደረጃ ከነገርከን እንነግራለን። ምን ነገር ነገር ያለበት ነገር ካለ ከፋኝም አልከፋኝም። ምን እሱ ግን ቢከፋ እንኳን ድንገት ኤም ፕሮሚስ አስበህ በሚለው እየቀለዳችሁ ነው? ምን ነው? ሙድ እያሳችሁ ቢ ነው አረጋግጣችሁ ቁም ነገር ነው ምናወራክ? ፊት እንደዚህ አይቻለ ያስደበርኳችሁ ወይ ነው? አብራም አንተ ሀላስ ደበርከንም ነገር ነው ግን እንዳይደበረህ ነው። እኔ ያስደብራችሁ ከሆነ አይደለም፣ የምናፈው ምንም ነገር አንተ ያደረግከው ነገር የለም። ግን በቃኝ፣ የደበረ ነገር አለ። ቲም ውስጥ የተፈጠረ ነገር አለ። ማን ተጣላ ደግሞ ምን ተፈጠረ? ያላ እሺ፣ በቃ አራታችን ነው በቃ ነው። ምንድነው? በቃ ችግር የለም። ጽጌኔ ነው ነግሯለሁ። አዎ፣ ቪዛ ብዙ ሰው ቆርጧል። እንትነ ተልቋል። የቡታ ጀራ ልጆችም እነገና ደግሞ እዚህም ያሉ ብዙ ሰው ብቻ ቪዛ ተልቋል። እንዲመጣ ማለት ነውና፣ እንዴና ታዲያ ደመቅ መቅ ለማድረግ ነው እንጂ ሰርግ አይደለ እንዴ? ምን ይደው እኮ ነው። ግን ደግሞ ግማሽ ሰው መቶለት ግማሹ ሰው ያልሰማ እና ደግሞ አንዳንድ ሰው ደግሞ ሪጀክትም ተደርጓል። ሪጀክት? አትቀልድ! እውነት የማን ተደረገ? በኋላ አሁን ምን መሰለክ፣ አንዳንድ ሰዎች ክብራዘር ጨምሮ እና አቤል እንዲሁም አሉ የውታጀራ ልጆች አንድ አራት አምስት ሰዎች ይሆናሉ ይመስለኛል፣ ወይ ሰባት ወይ አምስት ሰዎች ማታ ነው የሚሰሙት፣ እና አቤልም ጭምር አይደለም? አዎ አቤልም ማታ ነው የሚሰማው። አቤል ግን የእነሱ ይምጣ ይምጣ ገና ማታ ነው የምናውቀው። የኛ ግን ታውቋል፣ የሁላችንም ማለት ነው። የእነሱ አልታወቀም። ከእኛ ውስጥ ደግሞ እድል አለ። አሁን ድጋሚ መሞከር ምናምን ይቻላል። ቀን ያስጠብቃል እንጂ ድጋሚ መሞከር ይቻላል። የአራቱ ምናሁን ያልመጣው ነው ወይስ ምንድን ነው? አይደለም። የኔ የጥጌ የሩታ የማርቆስ ጓደኛዬ ያልመጣ የመጣለን እና እያንተ ደግሞ ሪጅስት አድርገውታል። በምን እንደሆነ ባላውቅም ማለት ነው አውቀህ ነው። እባክህ እውነት ፕራንክ እያደረከኝ እግዚአብሔርም ፕራንክ አይደለም። ነገር ነው ያለ ነው። ነገር በምን እንዳደረጉት አላውቅም፣ ምክንያቱንም አይናገሩም። ግን ድጋሚ ነው የምትሞክረው። ድጋሚ ስትሞክር ከአምስት ቀን በኋላ ይሳካም ነገር የሆነ ፕራንክ አይደለም፣ አትቀልድ ትያለሽን የሆነ ፕራንክ ነው ብለ ነገር ኢንቶ ለበል። ፕራንክ አይደለም። እኔ የእውነት ማረፍ ፈልጊያለሁ። በጣም ራሴን አሞኛል ምናምን ወይ የሆነ ይሳቅ ማርያምን ማርያምን አልኩ አይደለ፣ ማርያምን በያሉ አሽማ አይደለ፣ ማርያምን በቃ ሪጀክት ተደርጓል ማርያምን ብዬ። ከዚህም በኋላ ቀልድ አታደርግም፣ ምክንያቱም ደብሮናል ሁላችንም። እና ነገ ትኬት ተቆርጦ እኛ ነገር እንሄድ ነው ያንተ ግን ድጋሚ ከአምስት ቀን በኋላ መሞከር ትችላለህ። ሞከረህ ሊሳካም ደግሞ ላይሳካም ይችላል በድጋሚ ማለት ነው። እና ይህን ስነግርህ እንዳይከፋህ፣ እንዳይደብርህ ድጋሚ ሞክረህ እንኳን ባይሳካም እንዳይደብርህ። ከተሳካ እሰየው እሮብ ወይ ማክሰኞ ሐሙስ ወደ ዱባይ ትመጣለህ እኛ ጋር ማለት ነው። ካልተሳካ ግን እንዳይከፋህ በቃ ይህኛው የመጀመሪያውን ዙር ሪጀስት አድርገዋል። ድጋሚ ደግሞ ስትሞክር ካልተሳካም እንዳይደብርክ ይሄ ያለ ነገር ነው። አሁን ላይ ትንሽ ሕጋቸው ጠበቅበቅ ስላደረጉት ነው እና ምንም እንዲደብር አልፈልግም። ቆንጆ ጊዜ ማሳለፍ እንችላለን። ከዛም በኋላ መተን ቡታጀራም ሌላ ሰርግ አለ፣ ሌላም ሀገር ለመዝናናት እንሄዳለን አብረን ምናምን እና ምንም አይነት እንዲሰማ ስላልፈለግ ነው እና ወረቀቱን ከፈለክ አሳያለሁ ሪጅስት ያደረጉበትን ማለት ነው። እና ካላመንከኝ ይሄ ሪጅስት ያደረጉበት ወረቀት ነው። እዚህ ጋር ይሳቅ ያዕቆብ ይታያል፣ ያው ሪጅስት ይላል። ያው የእኛ ደግሞ አንዳችንን ላሳይክ፣ ያው የሩታን፣ ያው የሩታ አልፏል። እና ይሄ ነው የተፈጠረው። ግን ደግሞ ምንም እንዲደብርም እንዲከፋም አልፈለግም። ያው ይሳካል ያለ ነገር ከነገር ያመሳካት አይቀርም አይታወቅም። ድጋሚ እንኳን ብትሞክር አሁንም ተስፋ አታድርግ። ከተሳካ ተሳካ ካልተሳካ አልተሳካም ነው። ሌላ ወይ እዚህ እንገናኛለን ወይ ሌላ ፕሮግራም ላይ የምንገናኝ ይሆናል። ስለዚህ ምንም እንዳይደብርክ እና ደግሞ ጉጉትን እናቃለን፣ ሁሉንም ነገር እናቃለን። ምን ማድረግ እንደፈለግክ ምናምን አውርተናል። ከዛ ከዛ ነገር አንጻር አንተ መቅረት በጣም ነው የሚያስጠላ። ሁላችንም ይደብረናል። ጓደኛችን ከኛ መለየት ምናምን በጣም ነው የሚያስጠላ። ይሄ ቪዲዮ ደግሞ የሰራ ነው ለአንተ ቤተሰቦች ነው። ምክንያቱም ለምን ቀረ ይስሐቅ ምን ያህል እንደሚወዱ ምን ያህል እንደሚያከብሩ ታውቃለህ። ሶ ለምን ቀረ ይስሐቅ፣ ለምንድን ነው ያልመጣው ለሚለው ጥያቄ መልስ እንዲሆናቸው ብለን ነው ይህ ቪዲዮ ሰራ ነው። እውነት ለመናገር አንተ ስትቀር ደስተኛ ሆነን አይደለም የምንሄደው፣ በጣም እየደበረን ነው የምንሄደው በጣም ሁላችንም ባንጎ ድል ደስ ይለኛ ነበረ። ከዚህ በፊት ብዙ ነገሮች ተፈጥሯል፣ የሚያስጠሉ ነገሮች ምናምን፣ ግን ደግሞ ዛሬ ላይ ሁላችንም ማለት ባንጎ ድል ምናምን ደስ ይለኝ ነበረ። ስለመናገር መቅረት እንደ ቀላል ነገርና እንደ ትንሽ ነገር አደለም የምናየው። በአትቀር ደስ ይለኝ ነበረ። እና ማናችንም ባንጎድል ደስ ይለኝ ነበር። እግዚአብሔርን ምን ማድረግ እንዳለብን አናቅም። ይሄን ነገር ስንነግርህ ስሜታችንን ላትረዳው ትችላለ፣ ስሜታችንን ላታውቀው ትችላለ። ግን ምን ያህል አንተ አጠገባችን እንድትሆን እንደምንፈልግ ብታቅለን ደስ ይለኝ ነበረ። ኔክስትም ደግሞ እንደሚቀበሉህ ተስፋ አደርጋለሁ። እና ደግሞ ይሄ ነገር በመፈጠሩ በጣም ነው ያዘንኩት እና በጣም እኔ እንጃ የኛ ጥፋቱ ባይሆንም የተፈጠረው ነገር መፈጠር አልነበረበትም። በቃ ይሳቅ ቀለል አድርጎ ኖርማል፣ ይሄ ያለ ነው በቃ የትኛውም ሰው ላይ ይደረጋል። ይሄ አዳላይ ብቻ አይደለም። አሁን ገና ማታ ምንሰማቸው ልጆች ደግሞ ላይመጣላቸውም ይችላል። ገባ አሁን አቤል እና ኤፍሬም አሉ ልጆች፣ የእነሱም አሁን እጅስ ሊደረግ ይችላል ላይደረግ ይችላል። ስለዚህ የምናውቀው ታሪክ ስለሌለ በቃ ተው እንለፍ፣ ሁሉም ሰው ላይ የሚመጣ ነገር ነው ብለን እንለፍ። ከፉ ክፉንም ደጉን አብረን ያሳልፈናል ምናምን ደስ ይላል። የደስታችሁን ቀን እንግዲህ አንድ ላይ ለመካፈል ነበረ ብኖር በታደልኩኝና ደስ ባለኝ ነበረ ባንተ ደስታ ቀን አብሬ ከጓደኞቼም ጋር ምናምን እንግዲህ አላህ አላለም። ያው እንግዲህ ሁሉ ነገር ካላህ ነው በማለት እንግዲህ አዎ ድጋሚ እንመክራለን። በድጋሚ ደግሞ ስትሞክር ይስተካከል ይችላል። ስለዚህ እሱን ተስማማ ማለት ነው። ያስከፋኝ እንዴ አንቺ ያምሻል እንዴ? በሰላም ደርሳችሁ። ይባቲ። ያው ደስ ይለኝ ነበር ምናምን ምንም ማድረግ አይቻልም። አይመስልም? ደግሞ ዱንያ ላይ ስንፈጠር ደግሞ ብዙ ነገር ያጋጥመናል ምናምን እንኳን ይቻላል። እህ? ይሄ ደስታችሁ ላይ ነው ያልተገኘሁት። ሀዘን ቢመጣ ደግሞ ከዚህ የበለጠ ነበር እኮ አላህ ሰው ማላመጣ አይደለ? ስለዚህ ሌላም ምን ያለ ነገር አያሳስብክ አይደብርክ እዚህ አንዳንድ ቪዲዮዎችን ትለቅላቸዋለን እኛ እዛ ሆነን ስንለቅ ነገሩ በእንደዚህ መሰካቱ ምንም ጥርጥር የለውም። የወንድሜና እህቴ ሰርግ ላይ ብገኝ ብካፈል ደስታዬ ነበር ለኔ። አላህ አላለውም ምንም ማድረግ አይቻልም። ማለት ምን ብዬ እንደምገልጸው ያው ዱብዳን የሆነብኝ በእርግጥ ለምን በቃ ይሳቅ ምንም አትበል፣ እኛ እናወራለን። ይሳቅ በቃ ፋሚሊዎቻችን መልካም ጊዜ ይሆንላችሁ። ነገ በሰላም እንድንመጣ ሁላችሁም ጸሎት አድርጎልን ነው ችግር